የምትሉት ይህን ውስጥ ልብስ ተቀዱ ያልቀየርሽላት ከሆነች የምሬ ነው። የዛሬ ዓመት የቀየርሽላት ከሆነ የዛሬ ዓመት የገዛሽላት ውስጥ ልብስ ያደረገች እናት ያለች ሴት ነች እንደዚህ የምትዩ እን አታፍሩ፣ እን አታፍሩ። እኔ እግዚአብሔር መሰከሪ ነው። ባይዘወይ ልንገራችሁ ጋይስ፣ አሁን በሌላ ነገር እንዳታዩት ግን የአረብ ሀገር ሴት በዚህ ደረጃ እንደዚህ ስትሆን ታስጠላለች፣ ታስጠላላችሁ። በጣም ነው የምታስጠሉት። ወደ ሄ ነው መላችሁ። እግዚአብሔር ምስክሬ ነው። በአሁን ታስጠሉት። ለምን መሰላችሁ? ይሄ ምንም አይደለም። አትሰሙም። አይ የማትሰሙት ያው ፊደል ስላልቆጠራችሁ ነው። ፊደል የቆጠረ ሰው ይሰማል። ሼም ይዘዋል ማለት አንዳንዴ ይታውቃላችሁ። ብዙ ጊዜ ምን ይባላል? የክፍለ ሀገር ልጅ፣ የገጠር ልጅ ነው። የክፍለ ሀገር ልጅ አይደለም፣ የገጠር ልጅ ይባላል። የገጠር ልጅ ስለሆናችሁ ንቅያችሁ ምናምን አይደለም። ወዳችሁ እርሴ አብርሽና ሩታ ናቸው። እንግዲህ እችህ እህታችን የተናገረችው ንግግር ያው ሰምታችኋል። በጣም የምትገርም ሰው ናት። በጣም ታሳዝናለች ማለት ነው። እንግዲህ ያው አብርሽና ሩታ ለምን ተወዳጅ ሆነዋል? ለምን ደጋፊ አግኝተዋል? ለምን እይታ አላቸው? በማለት ያው ያለችውን ሰምታችኋል ማለት ነው። እንግዲህ አብርሽ ሩታ የምትይ ሴት ለእናትሽ አንድ ቅያሬ ልብስ አልገዛሽላትም ይሆናል፣ ወይም ደግሞ ለእናትሽን ሀቅ አልወጣሽላትም ይሆናል በማለት ያው ያለችውን ሰምታችኋል ማለት ነው። እኔ ግን አንዳንድ ሰዎች በጣም ይገርሙኛል። በማያገባቸው ይገባሉ፣ ከዛም ገደል ይገባሉ ማለት ነው። እዚህ ጋር ሶሻል ሚዲያ ለማየት የማንንም መብት አለው። አለም ማየትም መብት አለን ማለት ነው። ማናችንም ብንሆን እዚህ ጋር ሶሻል ሚዲያ ስንከተል ከፌስቡክ እስከ ቲክቶክ፣ ከቲክቶክ እስከ ዩቲዩብ ማንም ማንም ይሁን ዳስ ያለን እንከተላቸዋለን። ደስ ያላለን ደግሞ አለም ማየትም መብት አለን ፎሎ ማረግም አለማረግም መብት አለን። ሰብስክራይብም ማረግም አለማረግም ማናችን እንሆን መብታለን፣ እና እዚህ ጋር ፎሎ ስታደርጉ ሁላችሁም ታቃላችሁ። ደስ ያላችሁ ፎሎ ታደርጋላችሁ፣ ያላላችሁም ደግሞ አለማረግም መብታለን ማለት ነው። ግን እቺ የታችን ለምን ላብርሽና ለሩታ ደጋፊ ሆናቸዋል? ለምን ተወዳጅ ሆነዋል? ለምን ታዋቂ ሆነዋል? ለምን አብርሽ ሩታ ትላላችሁ? በማለት ያው የተናገረችውን ንግግር ሰምታችኋል። ማንኛውም ጊዜ ሰዎች ቪዲዮ ሲሰሩ በብዛት የሚሰደቡ አረብ ሀገር ያሉ እህቶች ናቸው ማለት ነው። አረብ ሀገር ያሉ እህቶቻችን ማንም ማንም ፎሎ ሲያደርጉ ወይም ደግሞ ቪዲዮ ሲያዩ ስራቸው ትተው ወይም ደግሞ ሲንዘላዘሉ አይደለም የሚውሉ ማለት ነው ስራቸው በጨረሱ ሰዓት በትርፍ ጊዜያቸው ያ ያሉ ጊዜያቸው ማናችንም ብንሆን እኔም ብሆን የመዳም ስራ ከጨረስኩ በኋላ ቆጭ ባልኩ ሰዓት ጊዜን ወይም በዩቲዩብ ወይም ደሞ በፌስቡክ ወይም ደግሞ በቲክቶክ ነው ማሳልፈው የነበረ ማለት ነው። ስለዚህ አሁንች ያለችው እህታችን አንዴ የአዲስ አበባ ተወላጅ ወይም ደግሞ የገጠር ተወላጅ ያለችው አይታቸዋል አሁን ላይ ከተባለ እንደውም ከአዲስ አበባ ነዋሪ ወይም ደግሞ ከአዲስ አበባ ተወላጅ እንደውም የገጠር ነዋሪ ነው የሚሻለው፣ ማለት ነው የገጠር ተወላጆችም እንደዛ ማለት ነው። እና አሁን እሷ በቃ ያለችውን ሰምታችኋል። አስተሳሰብ የላቸውም፣ ትምህርት የላቸው። እሷ ትምህርት ካላት በቃ በእውቀቷ ማስተመር ወይም ደግሞ ያ ሰው ያላወቀው መናገር አለባት እንጂ እዚህ ጋር እኔ ትምህርት አለኝና ወይም ደግሞ እኔ ታዋቂ ነኝና ሰው እንቃለሁ ሰው እንቃለሁ ማለት አስፈላጊ አይደለም። የአዲስ አበባም ነዋሪ ሆነ የገጠርም ነዋሪ ሆነ እኩል ነው። ምንም የሚበላለጥ ነገር የለም ማለት ነው። ስለዚህ አሁን ላይ ትምህርት የሌለው የለም። እዚ ጋ አብርሽም ሩታ ማን ቢደግፋቸው ስራቸው ትተው ወይም ደሞ ለቀው አይደለም። አብርሽ ሩታ የሚላቸው ማን? አብርሽ ሩታ፣ አዎ ደስ የሚሉ ልጆች ናቸው። ዘረኝነት የለባቸውም። እኔ ሁሌም ቪዲዮ ስራ እናገራለሁ። ዘረኝነት የለባቸውም፣ ጥላቻ የለባቸውም። ለሰው ልጅ ስድብ አያስተምሩ፣ ስድብ የለባቸውም። በፎቶዋቸው ሆነ በቪዲዮዋቸውም ሆነ ማንም ማንም ቪዲዮ ቢሰራባቸው ለምን ቪዲዮ ተሰራብኝም ወይም ደግሞ በታምሊም ለምን ተሰራብኝ ብለው አይሳደቡም። ምንም ጥላቻ የለባቸውም። ስለዚህ ማንም ማንም ቢወዳቸውም ይገባቸዋል ማለት ነው። እነዚህ ልጆች ለሰው ልጅ ክፋት የለባቸውም። ሲቀጥል ደግሞ ማናችን ቪዲዮ ስንሰራባቸው ምንም ብንላቸው መጥፎ ነገር ከምላሳቸው አይወጣቸውም። ለተመልካች እንደው ክብር አላቸው ማለት ነው። ስለዚህ እቺ እህታችን ያለችው ንግግር ያው ሰምታችኋል። አረብ ሀገር ያሉ ሴቶች በጣም ያስጠላሉ። አስተሳሰብ የላቸውም። አስተሳሰብ ቢኖራቸው አይኖራቸው ታውቃለች። እዚህ ጋር በሶሻል ሚዲያ አብርሸ ሩታ ስላል ወይም ደግሞ ለአብርሸ ሩታ ደጋፊ ስለሆኑ በቃ ለቤተሰብ አላፍትና የለባቸውም፣ ለቤተሰብ ሀቅ የለባቸውም። የእናት የአባቷ ልብስ ትቀይር አትቀይር ታውቃለች አታውቅም። ግን እዚህ ጋር ደግሞ ለሰብስክራይብ እና ለፎሎ ብለን ሰውን ማስቀየም የለብንም። እውነት ነው። እንደውም እንደዚህ አይነት ሰዎች ፎሎ ማድረግ የለባቸውም ሰብስክራይብ አታድርጓቸው ማለት ነው። ስለዚህ ለአረብ ሀገር ሴት ማንም ማንም ትሆን ማስቀየም የለብንም ለሰብስክራይብ እና ለፎሎ ብለን ማለት ነው። ስለዚህ ያው ያለችውን ሰምታችኋል። መግቢያው ላይ አስገብቻለሁ። ንግግሯ ግን እኔ እንጃ በጣም ያስጠላል ማለት ነው። እና ወገኖቼ ላይክና እና ሰብስክራይብ እንዳትረሱ ብዙዎቻችሁ ቪዲዮ ስታዩ ላይክ ሰብስክራይብ አታድርጉ ማለት ነው ደስ ካላችሁ ሰብስክራይብ አድርጉ ካላላችሁ መብታችሁ ነው ማለት ማንም አያስገድዳችሁ ማለት ነው ለማንኛውም በሌላ ቪዲዮ እስከምንመጣ ቸው ቸው